እኔማ ያውቀውም ልጅ እንኳን ይጨነቃል። እንኳን ልጅ አብጬ ዘጠኝ ወር ሙሉ ተሰቃይቼ የወለድኩት መከራ እያየሁ በልጅ ቀርቶ ሳገኘዋለሁ ብለህ ነው። ልጄ ከማን ጋር ነው እየኖርኪ ያለው? ከሆነ ሰውዬ ጋር፣ ከሆነ ሰውዬ ጋር። ማን ሰውዬው ነው? አታውቀውም። በፈጣሪ እርዳታ ጋር ልጅሽም ይገኛል። በቃ የመጨረሻ የተስፋዬ እናንተ ናችሁ። ሌላ ምንም ተስፋዬ የለኝም። በቃ ምንም ችግር የለውም። ተስፋዬ ሞተት አድርጌ እጨርሻለሁ። በቃ ለምንድን ነው አክስትህ ከቤቷ አባራ? ለምንድን ነው ያባረረች? ከእናቴ ጋር አትወጣል ስለነበራት ሰማ ባረች። በፊት የሚማርበትም ትምህርት ቤት ሄድኩኝ ያየው የለም የትም እኔ የሌለው ልጁ የትም የትም ምንም። ይኸው ከመጣው ጀምሮ እንዳለ ፈልጋለሁ ፈልጋለሁ ፈልጋለሁ። አሁን ቢቸግረኝ የሆኑ ሰዎች ቢጨንቃቸው ወደ እናንተ ሚዲያ የጠቆሙኝ። አሁን እናትን ታዲያ በፎቶ ባሳየ ልትለያት ትችላለሽ? አሁን አሳያለሁ ፎቶዋን። ከዛም በኋላ እናት እሷ ከሆነች እሷን አትለኛለ። ፎቶዋ ይሄ ነው። ሰላም ሰላም! ውድ ቤተሰቦቻችን ሰላማችሁ በያላችሁበት ይብዛ እያልኩኝ ዛሬም እንደተለመደው አንድ እህታችን ከእስራኤል ሀገር አንድ ጉዳይ ይዛ መጥታለች። ይህ ጉዳይ ምንድነው? ልጇ ጠፍቶባት እንግዲህ ወደኛ አመልክታለች። እንግዲህ እናንተም ልጅ፣ ዘመድ የጠፋባችሁ ወደኛ ከስር በሚገኘው አድራሻ እየመጣችሁ ማመልከት ወይም ደግሞ ጉዳዩን መናገር ትችላላችሁ። እኛም ደግሞ ስራችን ስለሆነ የምትልኩልን ማስረጃ መሰረት ጉዳዮችን ተከታትለን ወደ እናንተም እናደርስ ይሆናል ማለት ነው ከስር በሚገኘው አድራሻ ኮንታክት አድርጉ። አዳዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ለሌሎችም እንዲደርስ አድርጉ። ኮሜንት መስጫ ላይ ደግሞ ኮሜንት፣ ሀሳብ አስተያየታችሁን አድርሱን። አሁን የምንገኘው እንግዲህ እሷ ቤት ነው። ያለውን ነገር ከእሷ አንደበት በግልጽ እንሰማለን ማለት ነው። አብራችሁን ቆይ እሺ ሙድ ቤተሰቦቻችን እንግዲህ አይናለምን አግኝተናታል። ከአይናለም ጋር ያለውን ነገር ጉዳዩን እሷ ከራሷ አንደበት እንሰማለን ማለት ነው። እሺ አይናለም፣ እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን። እንግዲህ ያለውን ነገር ያለውን ጉዳይ ግልጽ እንዲሆን ለተመልካችም ያለውን ነገር እስኪ በስፋት ብትነግሪ። ምን መሰለህ እኔ እዚህ በፊት እንደ አንዲት ኢትዮጵያዊ ሀገሬ እዚሁ ነበር የምኖረው። ያው መቼም የጠራሁበትን ምክንያት ታውቃለህ፣ ለምን እንደጠራዎች። አገሬ ስኖር እንደማንም ሴት ትዳር ያለኝ የተከበርኩ በጣም ጥሩ የምኖር ሴት ነበርኩኝ። በሆነ አጋጣሚ ባለቤቴ ይታመምና ያርፍብኛል። ልክ ባለቤቴ ሲያርፍ ያው ኑሮ ለብቻ ከባድ ነው። ታውቃለህ ትግል ሆነ ከኑሮ ጋር በምንታገልበት ሰዓት እየታገል እየታገል ያው ኑሮ ማሸነፍ ስላቃተኝ ልጅ አለኝ። የጠራሁበትን ምክንያት ታውቃለህ ለልጄ ነው፣ ያው ሰው እንዲያውቀው በሚል ነው አሁን ምነግረ እና ልጄን ለማሳደግም ማስተማርም ሁሉም ነገር ከበደኝ። በቃ ያ ሲከብደኝ ለልጄም የተሻለ ህይወት ለእኔም ለውጥ በሚል ልጄን እህቴ ጋር አስቀምጬ እኔ ወደ እስራኤል ሀገር ተሰደድኩኝ። ባለቤት ካረፈ በኋላ ነው። ያው እሱ እያለማ ምንም ችግር አናውቅም፣ በሰላም እየኖር ነበረ በጥሩ ሁኔታ። ከዛ ልጄን አስቀምጬ እስራኤል ሀገር ተሰደድኩ። እዛ እየሰራው እያለው ልጄን እየላኩኝ እያስተማርኩ ለእነሱም እየደጎምኩኝ ያስተማርኩት የተወሰነ ወራቶች እንገናኝ ነበር ከልጄ ጋር ማለት ነው። ከዛ እንደ አምስት ወር ስድስት ወር የሆነ አካባቢ፣ ከዛ በኋላ ልጄን ድምፁ ጠፋብኝ። እህቴ ጋር ብደውልም ምንም ብል ምንም ብል ልታገናኘኝ ፈቃደኛ አይደለችም። በቃ ስልክ ታነሳለች፣ ግን ወጥቷል ነው ትምህርት ቤት ነው ማታ ተኝቷል ነው። በቃ የሆኑ ጊዜያቶችን እንደዛ እያታለለችኝ ከረመች። ዛ ሁሌም በቃ ባለችኝ ሰዓት እደውላለው ልጅ ነው መቼም ታውቀዋለህ፣ የልጅን ነገር ይከብዳል። ስለ ልጅ ይሄ ነው ብዬ መናገር መቼም እንግዲህ እየወለደ ይረዳሃል እና መጨረሻ ላይ ጭራሽ ምን ብታደረገኝ ጥሩ ነው ጭራሽ ልጅ የሚባል ነገር አላውቅም አላገናኝሽም አለችኝ፣ አፏን ሞልታ ማለት ነው። ይሄ ምክንያት የሆነበት ምንድን ነው? በውርስ ተጣልተን ነው? ክው የቤተሰብ ውርስ ነበረ በሱ መጻራችን። መጨረሻ በቃ ብዙ ታገልኩኝ። ጭራሽ ስልኳንም አታነሳም ጭራሽ እንደውም እኔ ቁጥር ቀይራ የሚሆን አላውቅም በጭራሽ። ስልኳ እንደውም አይሰራም። መጨረሻ አካባቢ ልግባብ አልቻላችሁም። በምንም ለንግባብ አልቻልንም በ በምንም ጭራሽ ከንብረትም ደግሞ ልጄን አምጪ የወለድኩትን ለሱ ዋጋ ልከፍልለት ልጄን አሳድጋለሁ ብዬ ተሰድጄ ዋጋ ለመክፈል የወጣውበትን ልጄን እንኳን ድምፁ ምን እንደሆነ ይማር ይብላ ይጠጣ ይሙት ይኖር የማውቀው ነገር የለም። ይህ ሁላ ትግል እንግዲህ በጣም ታገልኩ። በእውነት ነው የምልህ። በጣም እኔ እንዴት ብዬ ላስረዳህ? ብዙ ደከምኩኝ ልጄን ለማግኘት። ጭራሽ ከናካቴው ጠፋች፣ ድምጿም ጠፋ፣ ስልኳም ጠፋ፣ እሷም ጠፋች። እንዲሁ እያልኩኝ እስከ መታመም ደረጃ ደረስኩ። በቃ እንዴት ብዬ ልንገርህ? ጭንቀት ሲበዛ የአይምሮህን ነው የሚያመጣው። አይምሮዬን እስከ መታመም ደረስኩ። በዚህ ሁኔታ ውስጥ እያለሁኝ ስራም በቃ ተበላሸብኝ። ታማሚን መቼም የሚፈልገው የለም። እንዴት ልስራ? በሰው ሀገር ተንገላት። ወይ ከልጅ አልሆንኩኝም፣ ወይ ከስራ አልሆንኩኝም። በብዙ መንገድ በቃ ጉዳት ደረሰብኝ። እዛ እንደምንም በቃ ኢትዮጵያኖች እዛ ያሉትን እንትን ብዬ አስቸግሬ ስልክ አድራሻ ፈልጌ ፈልጌ ፈልጌ የጎረቤት ስልክ አገኘ። በፊት እሷ እኛ የምንኖርበት የነበረውን ማለት ነው እህቴ የነበረችበት ልጄን ጥዬ የሄድኩበት ቦታ ማለት ነው። እዛ ስልክ ፈልጌ ጎረቤት ጋር ደወልኩኝ፣ አገኘዋቸው ጭራሽ ልጁ እሷ ጋር እንደሌለ የት እንዳለ ራሱ እንደማያውቁ። አንጊዜ አስበው ሰው ሀገር ላይ ሆነክ ልጅ ምን ይሁን ምን ይሁን ሳታቅ፣ የት እንደወደቀ ሳታቅ፣ በህመም ላይ ህመም ማለት ነው፣ በችግር ላይ ችግር፣ ጭንቅላት የባሰ ተወጠረ። ለአብድ ሆንኩኝ፣ በቃ ለአብድ ጭራሽ። በቃ እንዴት ብዬ ላስረዳ? ይህ ልጅን ነገር ታውቀዋለ እንኳን የወለድክ ማመት የወለድከው ቀርቶ ማለት ነው። አይዞሽ በቃ ወይዘሮ አይናለም ስለማያውቀውም ልጅ እንኳን ይጨለቃል። እንኳን ልጅ ብጭ የዘጠኝ ወር ሙሉ ተዘቃይች የወለድኩት መከራ ያየውን በልጅ ቀርቶ አይዞሽ በቃ። እንግዲህ ፈጣሪ እያፈቀደ ነው የሚሆነው። እንዲሁ ቢሮት ስ ያገኘዋለሁ ብላይ ነው ልጄ ልደይ ምንም ችግር የለውም። አንጅ ብቻ ለመረጋጋት መሞከር ነው ያለብሽ። ላክሽልኝም ማስረጃ በሙሉ እሱም እንግዲህ በማጣራት ልጅሽንም ከፈጣሪ ለማግኘት እንሞክራለን ማለት ነው። አንቺ ብቻ ራሽን ማረጋጋጥ ነው ያለበት። የሞከርኩት ነገር የለም። እናንተ ናችሁ የቀራችሁ። ሮሻን ለጠፍኩ ማስታወቂያ ለጠፍኩ፣ ለብዙ ቪዲዮ ነገርኩ፣ ለስንቱ ነገርኩኝ፣ ለስንቱ ለስንቱ። አሁን የቀራችሁኝ እናንተ ናችሁ። ተስፋዎች እናንተ ናችሁ። በቃ ምንም ተስፋ የለኝም። በቃ ከእናንተ ው ከሁን በኋላ ምን ተስፋ ልኝ ብለህ ነው ልጄ የተበላው። በቃ የእናት ልጅ እንዴት አረጋለች። ስጋ እንደው ቤተሰብ ስጋ እንዲ ያረጋል። እኔ ለራሴ የምለውም ነገር አልነበረም፣ እንዳለ ለእነሱ ነበር እዚህ የምልከው፣ የትምህርት ቤቱን የምትከፍልለት እንዳይቸግራቸው። ምክንያቱም ልጄን ነው ላ ላይ ጥዬባት የሄድኩት ስለዚህ እንዳትማረር እንዳትበሳጭ እያልኩኝ በቃ አስቸጋሪ ነው በጣም የሰው ልጅ። ዛሬ ጊዜ ክፉ ነው። የእናትም ልጅ እንደዚህ ታደርጋለች። እንግዲህ የእናት ያባት ልጅ ናት። አንድ እናት አንድ አባት ሆነን እንደዚህ እንግዲህ አይከብድም፣ እንደው ከባድ ነው። የኔ ልጅ ከባድ ነው። ብቻ እንደው ከዚህ ማጥ ከዚህ ጉድ ውስጥ እንደው አውጡኝ። እንደው ከዚህ ጉድ የልጅ አምላክ ስላለ እንግዲህ ፈጣሪ ይረዳናል ብዬ ተስፋ አደርጋለሁ። እውነት እንግዲህ ከሆነማ እኔ ድጋሚ ተወለድኩ ማለት ነው። ልጄን ካገኘሁት በህይወት ድጋሚ እንደተወለድኩ ነው ቆጥረው፣ ከፈጣሪ ጋር ያለውን ነገር እንግዲህ ወይ ከጤናዬ አልሆንኩኝ፣ ወይ ከልጄ አልሆንኩኝ፣ ወይ ሰርቼ ሰው አልሆንኩ እንደሆነ አሳዝነኝ። ተጎዳው ተጎዳው ተጎዳው ተጎዳው። እንደዚህ አይን ባይን ልጄን በላችኝ። የገዛ እህቴ የገዛ እህቴ ልጄን በላችኝ። ምን ይሁን ይብላ ይጠጣ ይሙት ይኑር፣ በምን አውቃለሁ? በምን አውቃለሁ? እኔ ልጅ አሁን የት እንዳለ በምን አውቃለሁ? ምን ያውቃዋለሁ? ብቻ ነው ወርስ ነው፣ ሌላ ምን ያጣላላል ብለህ ነው? እኔ ከፈለገች ሁሉንም ትዛዲሆ። ልጄ ብቻ ነው ምፈልገው፣ ልጄ ብቻ ልጄ ነው ምፈልገው። እሷ ምንድን ነው እርሱ፣ ለእኔ ይገባኛል፣ ለአንቺ አይገባም። ወይስ ምንም የምታወራው ነገር የለም። አሁን እኮ ስልኳ የማይሰራ በምንስ ተገናኝተን ምንም ምንም ነገር በቃ ድፍንፍን አርገው ነው የጠፋችሁ። ድፍንፍን ድፍንፍን አርገው በፊት የሚማርበትም ትምህርት ቤት ሄድኩኝ፣ ያየው የለ የትም። እኔ የሌለው ልጁ የትም የትም ምንም። ይኸው ከመጣው ጀምሮ እንዳለ ፈልጋለሁ ፈልጋለሁ ፈልጋለሁ። አሁን ቢቸግረኝ የሆኑ ሰዎች ቢጨንቃቸው ወደ እናንተ ሚዲያ የጠቆሙኝ፣ እነሱ ያገኙልሻል ልጅሽን። እነሱ በጣም ጥሩዎች ናቸው። የብዙ ሰው አገናኝተዋል፣ የብዙ ሰው ህይወት አሻሽለዋል። ብዙ ሰው ብዙ ሰው በቃ ሰው አድርገዋል። እናንተ ነው አሁን ተስፋ ማደርገው። በቃ እህትሽን ለማግኘት ምን ያልሞከርኩት ነገር አለ አላማ የምንሆነና የመጣውበት እሷን እሷን ሳገኛት ኮኖ ልጅ ማግኘት የምችለው ስለዚህ ግድ እሷን ነው ማግኘት ያለብኝ። ሰፈር ሄድኩኝ። ሰፈር ሲሄድ ጭራሽ ሰፈር ለቃለች። ምንድን ነው ምክንያቱ የለቀቀችበት ብዬ ስጠይቅ ስለ ልጁ ጎረቤት ለፖሊስ አመልክቶባት የለችም ጠፍታለች ነው ያሉኝ። በቃ ያልፈለግኳት ቦታ የለም፣ ያላየዋት ቦታ የለም። እኔ ትገኛለች የተባለበት የእኛ ቤተሰቦች ያሉበት ምንም አልቀረኝም። የኔ ልጅ ያልሄድኩበት ቦታ የለም። በቃ ምንም ሰፈሯም የለች ኬት ላምጣት ብለ አሁን ያላችሁ ተስፋ እናንተ ብቻ ናችሁ። እናንተ ሌላ ማንም ተስፋ የለኝም። እባካችሁ ባካእባካአደራ ልጄን ብቻ አገናኙ። ልጄን ብቻ ልጄን ብቻ ተረጋጊ ተረጋጊና፣ እኛ ያለውን ነገር ከፈጣሪ እርዳታ ጋር ልጅሽም እንደምናገኘው ቃል እገባልሻለሁ። እባክሽ ተረጋጊ ተረጋጊና፣ እኛ ያለውን ነገር ከፈጣሪ እርዳታ ጋር ልጅሽም ይገኛል። በቃ የመጨረሻ ተስፋዬ እናንተ ናችሁ። ሌላ ምንም ተስፋዬ የለኝም። በቃ ምንም ችግር የለም። ተስፋዬ ሞት አድርጌ ጨርሻለሁ። በቃ ምንም ችግር የለም። አንቺ ብቻ ራስሽን አረጋጊና ልጅሽን እንደምንም ብለን ከፈጣሪ እርዳታ ጋር እናገኘዋለን። የሁሉ ጊዜ ያለቀሽበትን ደስታሽን መለስልሻለሁ። እንባሽም ይታበሳል። ከፈጣሪ እርዳታ ጋር ያለውን ነገር ልጅሽን እንዲገኝ አደርጋለሁ ማለት ነው። አንቺ ብቻ አንቺ ብቻ ተረጋጊ፣ ራሽ ተረጋጊ። እኛ እስከ መጨረሻው ድረስ ጉዳዩ ተጠናቅሮ እንዲቀጥል እናደርጋለን። ስራችንም ይህው ስለሆነ ልጅ ማለት በጣም ከባድ ነው። ልጅ ባይኖረኝም አቋል ነው። ስለዚህ ነገር ከባድ ነው። በጣም ስለሚከብድ ልጅሽን እንደምን ብዬ ከአንቺ ጋር ለማገናኘት ሞክራለሁ። አንቺ ብቻ ተረጋጊ። ፈጣሪ ደግሞ እንደሚረዳን ተስፋ አደርጋለሁ። ታገሳለሽ ከዚህ በኋላ ደስተኛ ነው ምትሆ ደስተኛ ነው ሆኖ እንድትኖሩ እኛ የምንፈልገው እሺ። እንግዲህ ቤተሰቦች ያለውን ነገር ከወይዘሮ አይናለም ሰምተናል። ልጇን ፍለጋ ከእስራኤል ሀገር እዚህ ጋዝ መታለች። እኛ ጋር መታ ደግሞ ያለውን ጉዳይ ነግራናለች። ራሷን አንደበት ሰምተናል። እንግዲህ የተሰቃየችበትን ጊዜዋን ያባከነችበትን ውድ ልጇን ለማግኘት ነው እዚህ ድረስ ውጭ ሀገር የመጣችው ለእሷም ለእሱም ብላ ነው። እንግዲህ ውጭ ሀገር የተሻለ ኑሮ ለመኖር ብላ የሄደችው የተሰደደችው እንግዲህ ወደዚህ ሀገር መጣ እያለቀሰች እንግዲህ ያለውን ሁኔታ ነግራናለች። የልጅ አምላክ ይረዳናል። የእሷም እንባ ደግሞ እንደሚታበስ እኛም ደግሞ ከፈጣሪ እርዳታ ጋር እንደምናብስላት ቃል ገብተን እላፋል ልጇን ወደ መፈለግ እንሂድ አለን ማለት ነው። አብራችሁ ሰላም፣ ቤተሰቦቻችን፣ ሰላማችሁ ይብዛ። እንግዲህ የተጠቆምንበት ትምህርት ቤት እዚህ ነው። ትምህርት ቤቱን እንግዲህ ለማግኘት ብዙ ደክመናል ብዙ ለፍተናል። በስተመጨረሻም እንግዲህ ትምህርት ቤቱን አግኝተነዋል ማለት ነው። ቅዱስ ወጥቶ ደግሞ ከእሱ ጋር የተወሰነ ቆይታ እናደርጋለን። አብራችሁን ቆዩ። እንግዲህ ቤተሰቦች ከብዙ ሰዓት ጥበቃ በኋላ ተማሪዎች ከትምህርት ቤት ወጥተዋል። በተላከልም ፎቶ መሰረት ቅዱስን የሚመስል ልጅ አግኝተናል። እስኪ ሄደን ደግሞ ከሱ አንደበት ያለውን ነገር እንሰማለን ማለት ነው። አቡሽ እንዴት ነህ? አቡሽ ገና ነው። ከየት እየወጣ ነው? ትምህርት ቆንጆ ነው? ጎበዝ። እስኪ አንድ አንዳንድ ጥያቄዎችን እንጠይቃለሁ። ጥላ ቦታ ሆነን እስኪ ትንሽ ጊዜ እናውራል። ትምህርት ቆንጆ ነው አይደለም እዚህ ጋር ቁጭ ብለን አቡሽዬ፣ ትምህርት ቆንጆ ነው አይደለ? ስም ማነው? ቅዱስ። ደስ የሚል የሚል ሰማ። ትምህርት ቆንጆ ነው። እየጎንበስክ ነው። እሺ፣ አሁን ወዴት ነው እየሄድክ ያለው? ወደ ቤት። ከማን ጋር ነው እየኖርክ ያለው? ከሆነ ሰውዬ ጋር ሰውዬውን አታውቅም ታዲያ። ትንሽ አቡሽዬ ከሆነ ሰው ጋር መኖር እኮ ትንሽ ይከብዳል። የማታውቀው ከሆነ ጥሩ ሰው ነው ወይስ ጥሩ ሰው ነው? እንዴት ነው ያገኘ? እሱ አንድ ቦታ ስታለቅስ ምንድን ነው ለምንድን ነው አንድ ቦታ ቁጭ ብለህ የምታለቅሰው? አክስትህ ከቤቷ አባራ? ለምንድን ነው ያባረረች? ከእናቴ ጋር ድሮ ከእናት ጋር አታገናኘን። ምንም ነገር አታደርግልህም። እሷ አሁን ትምህርት የምታስተምረን? እሺ ታዲያ፣ ከእሷ ጋር ከወጣ ስንት ቆይተሃል? ከወጣ ካባረረችህ፣ አክስት ታዲያ ለምንድን ነው ያባረረችህ? ስራ ሰርተ ብር አምጣ እንደዚህ ይባላል። እንደ አንድ ህፃን ነች? እናት የት ነው ያለችው አሁን? ውጭ ሀገር ከእናትህ ጋር ታዲያ፣ አታገናኘም? እሷ ምንም በስልክም አታገናኘም? እሺ። አባትስ ታዲያ የት ነው ያለው? በጣም ነው ማዝም አይዘው። እሺ፣ የእናት ስም ማን ነው? አለም ፀሐይ መልአኩ። አሁን እናትን ታዲያ በፎቶ ባሳየልት ልትለያት ትችላለህ? እሺ፣ አሁን አሳያለው ፎቶዋን። ከዛም በኋላ እናትህ እሷ ከሆነች